ቤተ ክርስቲያን ውስጥ በተፈጸመ አደገኛ ጥቃት የሃይማኖት አባቶች በአሳዛኝ ሁኔታ ተገድለዋል። ዝርዝር መረጃ ይዘንበታል። የኤርትራ መንግስት ኢትዮጵያ ላይ ወረራ ጀምሯል ተብሏል። ይህ በቀጠናው ላይ እጅግ አደገኛ ጦርነት ይቀሰቅሳል ነው የተባለው። ሰፋ ያለ ዘገባን በቆይታችን ትሰማላችሁ። አማራ ክልል ላይ በፋኖ እና በመንግስት ኃይሎች መካከል ጠንካራ ውጊያ ተደርጓል። ከስፍራው አሁን ደረሰን ሰበር መረጃ አለ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የኤርትራ መንግስት ኢትዮጵያን ለመውረር የሚያደርገውን የጦርነት ዝግጅት ይገታ ዘንድ ዓለም አቀፉ ማህበረሰብ ጫና እንዲያደርግ የኢትዮጵያ መንግስት ጥሪ ማቅረቡን ለመንግስት ውግንና ያለው አክቲቪስት ጌትነት አልማው የውጭ ጉዳይ ሚኒስቴርን ደብዳቤ አያይዞ ዘገበ። የኤርትራ መንግስት ክረምት ከመግባቱ በፊት በኢትዮጵያ ላይ ወረራ ለመፈጸም ዝግጅቱን እያጠናቀቀ ሲሆን ከዚህ ድርጊቱ እንዲታቀብ ዓለም አቀፉ ማህበረሰብ ከፍተኛ ጫና

የኢትዮጵያ የውጭ ጉዳይ ሚኒስቴር የጻፈውን ደብዳቤ አያይዞ በዘገባው አመላክቷል። የኤርትራ ወታደራዊና የፖለቲካ ልዑካን ክረምቱ ከመግባቱ በፊት በኢትዮጵያ ላይ ግርጽ ወረራ በመፈጸም በመጪው መስከረም የተያዘውን የህዳሴ ግድብ ምረቃ ስነ ስርዓትን እናስቆማለን የሚል ማመልከቻ በመያዝ ከግብፅ መንግስት ትጥቅና ስንቅ ድጋፍ ለማግኘት ካይሮ እጅ ጠንተው ወደ አስመራ ተመልሰዋል ያለው ዘገባው የኤርትራ መንግስት ለሀገር ውስጥ ታጣቂዎች ትጥቅና ስ ንቅ በመስጠት የኢትዮጵያን መንግስት በውስጥ ግጭት ውስጥ ተዘፍቆ ከልማት ስራ እንዲደናቀፍ ከፍተኛ ጥረት ያደረገ ቢሆንም በኢትዮጵያ ሕዝብ ያላሰለሰ ጥረት እቅዱ ከንቱ ሆኗል፣ ያለው ዘገባው በአሁኑ ሰዓት ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል እንዲሁም ህጋዊ ሰውነት ተሰጠው ህወሀት ከፊት በማሰለፍ ክረምት ከመግባቱ በፊት በኢትዮጵያ ላይ ግልጽ ወረራ ለመፈጸም በድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ በማድረግ ላይ ይገኛል ብለዋል። የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ በላካው ማመልከቻ የኤርትራ መንግስት በጉልበት ወሮ ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ በኢትዮጵያ ውስጥ ጉዳይ ላይ በተለይም ታጣቂዎችን የጦር መሳሪያና ስንቅ በመስጠት የውስጥ ግጭቶችን ከማቀጣጠል ተግባሩ እንዲቆጠብ፣ ብሎም በሁለቱ ሀገራት ድንበር የሚያደርገውን ያልተገባ ወታደራዊ እንቅስቃሴ እና አጸብ አጫሪ ድርጊት እንዲያቆም ከፍተኛ ጫና ይደረግበት ዘንድ በአጽንኦት እናሳስባለን ብለዋል በዘገባው። ኦሮሚያ ክልል ምስራቅ ሸዋ ዞን በሚገኝ በዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 2017 ዓ ም የሸኔ ታጣቂዎች ናቸው ተብለው የተጠሩ የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በገዳሙ አንድ የስራ ምድብ ኃላፊ የሆኑ አባት ለአዲስ ስታንዳርድ እንደተ ናገሩት ጥቃቱ የተፈጸመው አርብ ሰኔ 11 2017 ገደማ መሆኑን ጠቁመው የጥቃቱ አድራሽ በአካባቢ የሚንቀሳቀሰው የኦነግ ሸኔ ታጣቂዎች ናቸው ብለዋል። በታጣቂዎች የተገደሉ ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽኗቸዋልም ሲሉ ተናግረዋል። የተገደሉት ባህታዊ አባት በገዳሙ ቅዱሳን ከተማ ተብሎ በሚጠራ ዋሻ ውስጥ ዘግተው ከአስራ ሁለት ዓመት በላይ በበዓትነታቸው ተወስነው ሲኖሩ እንደነበረ የገለጹት በገዳሙ የሚኖሩ አንድ አባት አክለውም ከኦሮሚያ ክልል ልዩ ኃይል ጋር በመሆን አስክሬናቸው ከተጣለበት ገደል አውጥተው አባቶቹ ካረፉበት የሰማዕታት ማረፊያ ሰኔ 16 2017 ዓ.ም ተመረጠ አስክሬናቸው እንዲያርፍ መደረጉን ገልጸዋል። አያይዘውም ጥቃት አድራሾቹ በአካባቢው የሚንቀሳቀሱ የኦነግ ሸኔ ታጣቂዎች ናቸው ያሉ ሲሆን ጥቃቶቹ መበራከታቸው እኛ ከገዳሙ ተሰደን እንድንወጣ ለማድረግ የታሰበ ነው ብለዋል። ሌሎች በገዳሙ ቅዱሳን ከተማ በተባለው ስፍራ የሚገኙ በዋሻ ውስጥ ዘግተው ይኖሩ የነበሩ አባቶች በተመሳሳይ ከበዓታቸው እንዲወጡ ተደርገው በገዳሙ ቅጥር ግቢ ውስጥ ቦታ እንደተሰጣቸው ጠቁመዋል። ከአዲስ ስታንዳርድ ጋር ቆይታ ያደረጉ ሌላኛው አባት በበኩላቸው ጥቃቱ መፈጸሙን አረጋግጠው የአሁኑ ጥቃት በገዳሙ እየደረሰ ካለው ተከታታይ ጥቃት የሚካተት ነው ብለዋል። ጥቃት አድራሾቹ የኦነግ ሸኔ ታጣቂዎች ናቸው ያሉት እኚሁ አባት አክለው ሲሆን በገዳሙ ውስጥ እንድንኖር የፈለጉ አይመስለኝም ሲሉ ገልጸዋል። ለአብነትም ባለፈው ዓመት መስከረም 5 2016 ዓ ም ታጣቂዎቹ ገዳሙ ውስጥ ገብተው ከሱቅና ከሽመና እንዲሁም ሙዳይ ምጽዋትን ጨምሮ ከሌሎች አገልግሎቶች የተሰበሰበ አንድ ሚሊዮን ብር ዘርፈው መውሰዳቸውን አንስተዋል። በተመሳሳይ መስከረም 30 2016 ዓ ም የገዳሙ ድርጅት መጠበቂያ የሆኑ ቁሳቁሶችን መውሰዳቸውን ተናግረዋል። ከዛም በመቀጠል የካቲት 13 2016 ዓ ም አባቶቹ በታጣቂዎች መገደላቸውን አስታውሰው ይህንን ተከትሎ መከላከያ ሰራዊቱ ገብቶ ለገዳሙ ጥበቃ ሲያደርግ መቆየቱን ጠቁመዋል። ይሁን እንጂ ሰራዊቱ ከሰባት ወራት በፊት ገዳሙን ለቆ መውጣቱን ጠቅሰው በቁጥር ከ10 እስከ 20 የሚደርሱ የኦሮሚያ ልዩ ኃይል አባላት የገዳሙን ቅጥር ግቢ እንደሚጠብቁ አብራርተዋል። የኦሮሞ ነጻነት ሰራዊት በበኩሉ በዙቃላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለ መባሉን አስተባበለ። የኦሮሞ ነጻነት ሰራዊት ኦላ በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 2017 ዓም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባብሏል። የሸኔ ታጣቂዎች ናቸው ተብሎ የተጠሩ የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለው ጥቃት አን አንድ ባሕታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች ነው የተናገሩት። ከአዲስ ስታንዳርድ ጋር ቆይታ ያደረጉት የኦሮሞ ነጻነት ሰራዊት ኦላ ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጾ ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስ እና በታጣቂ ቡድኖች መካከል ብቅ እያለ ያለውን አንድነት ለማፍረስ ሆን ብሎ ያቀናበረው የሀሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ በሚጠራው ታጣቂ ቡድን ላይ የማያዳግም እርምጃ እየወሰደ መሆኑን በሀገር መከላከያ ሰራዊት የምስራቅ እዝ ኮር አስታወቀ። የምስራቅ እዝ ኮር አዛዥ ብርጋዴር ጀኔራል አዲሱ መሐመድ ኮሩ በተሰማራበት የግዳጅ ቀጠናዎች ላይ የሚገኘውን ጸረ ህዝብ በመመንጠር ሰላም በመፍጠር የልማት ስራዎችን አከናወን ጀምረናል ብለዋል። ታጣቂ ኃይሉ በታሪካዊ ጠላቶቻችን እየተገፉና እየተደገፉ በሃገራችን የውክልና ጦርነት ከፍተው ክልሉን ለማህበራዊና ኢኮኖሚያዊ ውጥቀት በመዳረግ በአገልግሎት መስጫ ተቋማት ላይ ጥቃት እየፈጸመ እንዲሁም የሰው እገታና ግድያ እያከናወነ የህልውና አደጋ ፈጥሮ ቆይተዋል ያሉ ሲሆን በሰራዊታችን ክንድ የተደመሰሰ በዞኑ ሰላም ተፈጥሯል፣ የልማት ስራዎችም እየተከናወኑ ነው ሲሉ ተናግረዋል። በቅርቡ በሰሜን ሜጫ ወረዳ በጫንታ አካባቢ ማህበረሰቡን እየዘረፉ በሰው እገታና አፈና ግድያ ተሰማርተው የነበሩ በእነርሱ አጠራራ። አራት ብርጌድ ሻለቃና ሻምበል አመራሮች በሰራዊታችን ተደምስሰዋል ያሉ ሲሆን የታጣቂው ማሰልጠኛ ስፍራዎች የሎጂስቲክ ማዕከል ከነቁሳቁሱ የወደመበት ሲሆን በዚህም አራት ብሬን በርካታ የነፍሶኮፍ መሳሪያዎች፣ የወገብና የደረት ትጥቆች፣ የእጅ ቦምቦች እንዲሁም ከማህበረሰቡና ከተቋማት የተዘረፉ ተሽከርካሪዎች፣ የተለያዩ ተቀጣጣይ ፈንጂዎች፣ ቁምቡላዎችም ተማርከዋል ብለዋል። አሁን ላይ ታጣቂ ቡድኑ በተናጠል የውንብድና ተግባር እየፈጸመ የተሽለኮለከና እርስ በርሱ የጥቅም ግጭት ውስጥ ገብቶ የተገዳ ደለ እንደሚገኝ ተናግረው ለአብነትም ራሱን የአቤ ጉበኛ ብርጌድ አዛዥ ብሎ የሚጠራው ዳኛቸው ታረቀኝ ቡድን አመራሩን ገሎ ለሰራዊታችን እጅ ሰጥቷል ብለዋል። ዘገባውን ያገኘነው ከሀገር መከላከያ ሰራዊት ነው። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል በበኩሉ በወሎ ቀጠና ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች ማስመረቁን ገልጿል። የአማራ ፋኖ ብሔራዊ ኃይል ሰኔ 18 2017 ዓ ምት ለበርካታ ወራቶች ወታደራዊ ኮማንዶ ስልጠናዎችን ሲሰለጥኑ የቆዩ ከ600 በላይ ሰልጣኞች ተመርቋል ሲል ታጣቂ ኃይሉ ባወጣው መግለጫ አስታውቋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው ጥበብ መረጃችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ ጥበብ መረጃን የመረጃ ምንጭ አድርጋችሁ ስለምትከታተሉ ከልብ አድርገን እናመሰግናለን። ሰብስክራይብና ላይክ ማድረጋችሁንም አትርሱ። ሰላም